ላለፉት ሶስት ወራት በምስራቅ ሸዋ ዞን ፈንታሌ ወረዳ በፈንታሌ ተራራ ላይ እየተከሰተ ያለውን የመሬት መንቀጥቀጥ ሸሽተው በተለያዩ የወረዳው አካባቢ ሰፍሮ ያሉ አርብቶ አደሮች ዳግም በድርቅ ምክንያት በችግር ላይ መሆናቸውን ገልጸዋል። አቶ ቡላ ፈንታሌ በፊት ይኖሩበት ከነበረው ሐሮ ቀርሳ ቀበሌ ሸሽተው ከመተሐራ ወደ አዳማ በሚወስደው መንገድ ኢላላ ቀበሌ አካባቢ ከቤተሰቦቻቸው ጋር ከተጠለሉ ወራት ተቆጥረዋል። የመሬት መንቀጥቀጡን ተከትለው የተከሰተው ድርቅ እንስሳት እየገደለ መሆኑን ይናገራሉ። ያው የመሬት መንቀጥቀጡ እንዳለ ነው። ተራራው አሁንም እየቀለጠ ነው። በፊት ፈንታሌ ላይ ነበር እንስሳቶቻችን ለግጦሽ የሚወጡት አሁን ስላልተቻለ ወደዚህ መጥተናል። እዚህ ከደረስን ደግሞ ዝናብ ባለመጣሉ ድርቅ ተከሰተ። እናም የመሬት መንቀጥቀጡ በአንድ ወገን ድርቁም ታክሎበት ብዙ ጉዳት እያደረሰ ነው። ከብቶቹ አሁን ብዙዎቹ ታመውብናል። እያለቁብን ያሉ ፍየሎች ናቸው አሁን ሦስት መቶ ፍየል ካለው ሰው ከመቶ በላይ ፍየል የሞተበት አለ። እናም በጣም ከባድ ሁኔታ ውስጥ ነን። አቶ ጅማ ፈንታሌም ሌላ የፈንታሌ ወረዳ ተፈናቃይ ናቸው። የመሬት መንቀጥቀጡ ካፈናቀላቸው አሁን ሁለት ወራቸው መሆኑን ገልጸዋል። የመሬት መንቀጥቀጡ በጣም ከባድ ነው። ተራራው ሁሌ እየፈነዳ ነው። አሁን ዝናብ ከዘነበ ራሱ እንዴት እንደሚሆን አይታወቅም። ከግጦሽ መሬት ስለተፈናቀልን አሁን ያለንበት አካባቢ ደረቅ ነው እና እንስሳቶቻችን እየተጎዱ ናቸው። ከብቶች በሳርና ውሃ እጦት ፊታቸው አብጦ አልፎ አልፎ እየሞቱ ነው። ፍየልና በግን በጣም እየሞቱ ነው። እኔ ራሴ ከስልሳ በላይ ፍየሎች ሞተውብኛል። የሁለቱ ክስተቶች ጫና ከባድ ነው ሲሉ የተናገሩት አርብቶ ዐደሮች እየተሰጠ ያለው ሰብአዊ ድጋፍ ግን በቂ አይደለም ይላሉ። አቶ ብሎ አፈንጣለ ቀባ። እኔ ከሶስት ሚስቶች የወለድኳቸው ወደ ሀያ ልጆች አሉኝ። እየተደረገ ያለው እርዳታ ግን በቂ አይደለም፣ እየደረሰንም አይደለም ማለት ይቻላል። ሌላኛው ተፈናቃይ አቶ ጅማም ሲያክሉ አማ ኢላላ ናኖ መስጂዳ ቀራ። አሁን ኢላላ ቀበሌ መስጂድ አካባቢ ወደ አዳማ የሚወስድ አስፋልት ዳር ነን። እርዳታው አንዳንዴ ሲሰጥ እንመለከታለን። እኛ ግን እስካሁን አልደረሰንም። ከቤታችን ስንወጣ ይዘነው በወጣን ስንቅ ነው እየዘለቅን ያለ ነው። ዝናቡ ከወር በፊት መጣል መጀመር ነበረበት፣ እስካሁን አልጣለም። አሁን በዚህ ወር ካልዘነበ እንስሳቶቻችን አደጋ ላይ መውደቃቸው አይቀሬ ነው። አቶ ኤልያስ ቃስም የምሥራቅ ሸዋ ዞን ቡሳ ጎኖፋ ወይም አደጋ ስጋት አመራር ጽሕፈት ቤት ኃላፊ በፈንታሌ ወረዳ ፈንታሌ ተራራ ዙሪያ ይኖሩ የነበሩ የሰባት ቀበሌ ነዋሪዎች በዚሁ መሬት መንቀጥቀጥ መፈናቀላቸውን ገልጸዋል። ገንዳ ሶርበራይ፣ ገንዲሸን፣ ጥቆ እቲ አማታ፣ ገንድስ፣ አፉር ባይ አማታ ከሰባት ቀበሌ ነው የተፈናቀሉት። ወደ አምስት ሺህ አባወራ ይሆናሉ። እነዚህም በዚያው ፈንታሌ ወረዳ ኢላላ፣ ቆቦ፣ ገልቻ፣ በንት የሚባሉ የተለያዩ ቦታዎች ተጠልለዋል። የእርዳታ አሰጣጥን በተመለከተ የኦሮሚያ ቡሳ ጎኖፋ ለፌዴራል አደጋ ስጋት አመራር ኮሚሽን ጥያቄ አቅርቦ ሁለት የሰብአዊ ድጋፍ ሰጪ ግብረሰናይ ድርጅቶች ማለትም የዓለም የምግብ ፕሮግራምና ወርልድ ቪዥን ወደ ስራ እንዲገቡ ተደርጓል። ተፈናቃዮቹ አርብቶ አደሮች ስለሆኑ እነሱም እንስሳቶቻቸውም እንዳይጎዱ የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍን ጨምሮ በርካታ ድርጅቶች እርዳታ እየሰጡ ናቸው። ለምሳሌ ባለፈው ዙር ከ20 ሺህ ኩንታል በላይ እህል አከፋፍለናል። ሌሎች ምግብ ነክ ያልሆኑ ድጋፎችም ተሰጥቷል። ነገር ግን ይህ በቂ ነው ማለት አይደለም። የተባበሩት መንግስታቱ የዓለም የምግብ ፕሮግራም የገንዘብ ድጋፍ መስጠት ሊጀምር መሆኑን የገለጹት አቶ ኤልያስ እንስሳት በውሃ እጦት እንዳይጎዱ የውሃ አቅርቦት በተሽከርካሪ እየደረሰ መሆኑን፣ በተፈናቃዮቹ መንደር የበሽታ ወረርሽኝ እንዳይከሰት የኦሮሚያ ጤና ቢሮ ክትትል እያደረገ እንደሆነም አክለው ተናግረዋል ለአሜሪካ ድምፅ ገልጸዋል። ዳዊት ከምሥራቅ ሸዋ ዞን አዳማ